የወርቅ ዋጋ ጨመረ ወይንስ ቀነሰ? እያላችሁ ያሳሰባችሁ ውድ ቤተሰቦቼ አሰላሙ አለይኩም ወረሐመቱላ ወበረካቱሁ። እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ እንግዲህ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሸር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ዲገጠሪዋ ቤተሰብ ሆኑ። ቀጥታ ወደ መጣሁበት አልፋለሁ ዛሬ በጅዳ 1 ግራም 21 ካራንት ባህሪን 480 ሪያል ከመስነያ ጋር እየተሸጠ ይገኛል ከደሪባ ጋር 540 ሪያል በመሸጥ ላይ ይገኛል ማለት ነው እዚህ ጋር እንድታቁልኝ የምፈልገው ነገር እኔ እዚህ ስናገር መጨመር መቀነስም አልችልም ያለውን የወርቅ ዋጋ ነው የምነግራችሁ ቦታው ሄዳችሁ የጠየቃችሁ ወይም የገዛችሁ ልጆች በደንብ ትረዱኛላችሁ ብዬ አስባለሁ። ምን ያክል እንደተወደደ ስላያችሁት ማለት ነው። በመካ 1 ግራም 21 ካራንት ባህሪን 483 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራንት ባህሪን 478 ሪያል ከመስነ እያ ጋር እየተሸጠ ይገኛል ማለት ነው። በመዲና 1 ግራም 21 ካራት ባህሪን 485 ሪያል እየተሸጠ ይገኛል። ጀዛን 1 ግራም 21 ካራት ባህሪን 480 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ ከመስነእያ ጋር ያለው የወርቅ ዋጋ ነው ማለት ነው። ሪያድ 1 ግራም 21 ካራት ባህሪን ከደሪባ ከመስነእያ ጋር 533 ሪያል በመሸጥ ላይ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 123 ዶላር እየተሸጠ ይገኛል ማለት ነው። ሀባይብ በመቀጠል ጆርዳን 1 ግራም 21 ካራንት ባህሪን 88 ዲናር እየተሸጠ ይገኛል። ኮይት ላይ 1 ግራም 21 ካራንት ባህሪን 39 ዲናር እየተሸጠ ይገኛል ማለት ነው። ኳተር 1 ግራም 21 ካራንት ባህሪን አራት መቶ አርባ ሶስት ሪያል ይቅርታ አራት መቶ አርባ ሶስት ሪያል በመሸጥ ላይ ይገኛል ማለት ነው። በዱባይ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ አርባ ስምንት ድረሃም እየተሸጠ ይገኛል። ይሄ የመስንያውና የግራሙ ሂሳብ ሲሆን ከደሪባና ከመስንያ ጋር የግራሙ ሂሳብ በአጠቃላይ አምስት መቶ ሀያ ስድስት ድረሃም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ እውነት ነው የምላችሁ ወርቅ በጣም ከምላችሁ በላይ ነው የጨመረው። እና ሁልጊዜ ሄዳለሁ ጨመረ ጨመረ ጨመረ ነው እንጂ ቀነሰ የለም። ቀነሰ የሚባል ነገር የለም። እውነት ነው የምላችሁ በጣም ነው የጨመረው። እና ወርቅ ግዙ፣ ገንዘብ ካላችሁ ወርቅ ግዙ። ለቁርጥራጭ ሳልባጅ አታባክኑ ገንዘባችሁን። አትግዙ አይደለም ልብስኮ ሙሉ ለሙሉ አትግዙ ሳይሆን የምንገዛውን ነገር ማወቅ አለብን። በቃ እዛ ሀገር የምንኖረው ለስራ እስከሆነ ድረስ ብዙ ገንዘብ አውጥታችሁ አትቆልሉ። የተወሰነ ልብስ ካላችሁ በቂ ነው። ሀገራችን ላይ ጸዳ ጸዳ ያለ አልባሳቶች አሉ። እነሱ እኛ ተሰብስበን ይዘን የምንገባው እውነት እዛ ከሚገዙ ጋር ስታመሳስሉት አይገናኝም። በጣም ቆንጆ ቆንጆ ልብሶች አሉ ኢትዮጵያ። እዚህ ወርቅ ብቻ ግዙ፣ ወርቅ ግዙ ያዙ። በጣም ነው የሚያዋጣው ማለት ነው። እንኳን ቀርቶ ያተርፈኛል ብላችሁ ገንዘብ ካላችሁ ኢትዮጵያ ልካችሁ ባንክ ከምታስቀምጡ እዚህ ገዝታችሁ ብታስቀምጡት ገንዘባችሁ እያተረፋችሁ እየጨመረ ነው የሚሄደው ማለት ነው። እውነቴን ነው እና ግዙ። ይቀንሳሉ ይብላችሁ ለምትጠይቁኝ እኔ አላቅም መቼ እንደሚቀንስ።